በመጀመሪያ ደረጃ ማንኛውም ስራ ውስጥ ሶስት ነገር ግድ ነው። አንደኛው እውቀት ኖሌጅ የሚባለው ማለት ነው። እውቀት ማለት የግድ ሀያ ምናምን አመት ዲግሪ ኖሮ ዩኒቨርሲቲ ኖሮ አይደለም። መስራት ለምትፈልገው ነገር ሄደ እውቀቱ ካለው ሰው ስር ቁጭ ብለ፣ ለምሳሌ ድንች መሸጥ ከሆነ ጉሌት ሄደ አንድ እናት ጋር መማር፣ ዳቦ ቤት ከሆነ እንዴት እንደሚሰራ አገልግሎት ሰጥተ መማር። የግድ ትምህርት ቤት ብቻ የምታገኘው አይደለም እውቀት። ሁለተኛውስ ልምድ ኤክስፒሪየንስ ማለት አሁን ለሚመረቅ ሰው ዜሮ ነው የለው። ላለፉት ሀያ ዓመት ያገለገለን ሰውዬ ምን ገጠመ በህይወት ውስጥ አሁን ኤክስፒሪየንስ ይባል። ማስታወቂያ ይወጣል ይሄው ሀያ ዓመት ይላል። እንዴት እንቀጠር? እሱ አይደለም ኤክስፒሪየንስ ማለት ሂድና፣ ዳሚናና አብርሃም አብርሃም አፈርድቤ የበሉበትን ኤክስፒሪየንስ በቀናት ውስጥ ቁጭ ብልሃንብብ። አሁን በዓለም ላይ ትልቅ የታወቀው መጽሐፍ የሚባለው ናፖሊዮን ሂል የናፖሊዮን አይደል ቲንክ እንድ ግሮው ሪች፣ እሱ ፌመስ የሆነው እኮ እቺ ናት እኮ። የእውቀቱ ባልተቤት ጠይቅ። በመንፈስም በእስልምና እንደዛ ነው። አንድ ዳቦ አንድ ኩንታል ስንት ዳቦ። የሆነ የእውቀቱን ባለቤት ጠይቅ ነው የሚለው። የእውቀት ባለቤት ሂድና ጠይቅ። የእውቀቱ ባለቤት ምን ያደርግሃል? ኤክስፒሪየንስ ስላለው ይነግረሃል። ስለዚህ የዛን ሰውዬ ኤክስፒሪንስ ቀዳው። ሶስተኛው፣ የመጀመሪያው እውቀታል፣ ሁለተኛው ልምዳል፣ ሶስተኛው ምንድን ነው? ቆራጥነት፣ ኮሚትመንት። አርዩ ሪሊ ኮሚትድ ለመስራት ዝናብ ሲዘንብ ዛሬ ዘንባልና ወጥቼ ያልሰራ ዛሬ ፀሐይ ነውና ዘንጭ ያልወጣውም እና ሰው ያየኛልና ዝቅ ያለ ስራ ነው መሰራ አይሰራ። አርዩ ሪሊ ኮሚትድ። አንድ ፖድካስት ለማዘጋጀት ምን ያህል ሰዓት ነው የሚፈጅብ? ማንን ነው ማገኘው መተኛት እየፈለግህ ስለምጠይቀው ነገር ታነባለህ። አሁን የተሻለ ምግብ መስራት ፈልጋለሁ። ከተማ ላይ ካለው ምግብ የተሻለ ምን አለ? ጉግል አድርገህ ዩቲዩብ አይተህ የሀገሬ ባህል ምንድን ነው? ኮሚትድ ነህ። ዘነበ ብልሃት ቀር፣ ፀሐይ ነው ብልሃት ቀር። ስለዚህ ምን ይሆናል ማለት ነው? ኮሚትድ። ከዛ በኋላ አራተኛ ላይ በር አንኳክቶ ይመጣል ገንዘብ። አብርሃም ክፈትልኝ ይልሃል፣ ትከፍትለታል። መክፈቱ እንዳለ ሆኖ ያንን ደግሞ ማኔጅ ማድረግ ደግሞ አለ። ይኸውልህ፣ መጀመሪያ እኮ ይመጣል ይመጣል። በእውቀት ከታሸ ልምድ ካለው ሰው ወይም ልምዱን በአግባቡ ከተጠቀምክበት፣ ቆራጥ ከሆንክ በዛ ነገር ላይ አለቀ። ትንሽ ነው የምትፈተነው። አንዳንዱ እዚህ ጋር ነው የሚዛባበት። እውቀቱ አለው ልምዱ የለውም ይኮፈሳል ደናደራ ተከፈተቻ የልምድ ነገ እናጅራዳ አይቻልም። ሶስቱን አንድ ላይ ይዘህ ነው የምትሄደው። ልምዱ እንዳለ ሆኖ ከዛ በኋላ ሪፒቴሽን አይመጣም። ሪፒቴሽን እንዴት ነው የሚመጣው? ከየት ነው የሚመጣው? ከኤክስፔሪየንስ። ይኸውልህ ሪፒቴሽን ለምሳሌ እውቀቱ አለ ነው ድሮ፣ ገንዘቡ እንዲመጣ ነው ሪፒቴሽኑ ለመምጣት ምንድን ነው እውቀቱ ገብቶ ልምዱ ገብቶ ቆራጥነቱ ገብቶ በትክክል የምትሰራ ከሆነ የመጀመሪያ ቀን አንድ ሰው ነው ያምን። ምክንያቱም የሰራኸው በአግባቡ ነው። ሁለተኛ ላይ ምክንያቱም በማርኬቲንግ ምን ይባላል፣ አንድ ሰው የሰራኸው ስራ ውስጥ ጥሩ ስራ ስትሰራ ያንተን ጥሩ ስራ ለሶስት ሰው ይናገራል። ዋው፣ የአብርሃምን አላይቫይታችን የሚገርም ነው። በቃ ከደሚና ጋር ያወሩት ምን አውርቶ ይሆን እንዲህ የምታደንቀው ብሎ ቼክ ያደርጋል። ሁለተኛ ሰው እሱ ደግሞ ለሶስተኛ ሰው ይሰጣል። የማይሆን ነገር ስትናገር ለአስራ አንድ ሰው ነው የሚያደርሰው። አስራ አንድ ለሶስት ነው ገና ለገና እነሱ ቤት አለባበሱን አይተህ እንዳትሸወድ፣ አለቀልህ። አሁን እዚህ ጋ ነው ሬፑቴሽኑ። በነገራችን ላይ ይሄ ነፋስ የሚያመጣው ሬፑቴሽን ነፋስ ይወስዷል። ዝናብ የሚያመጣው ፀሐይ ሲወጣ ይቆማል። ሁሉም ላይ ኮሚትድ የሆነ ለምሳሌ አንዳንድ ድሮ የምትወዳቸው አስተማሪ የለም፣ አንደኛ ክፍል፣ ሁለተኛ ክፍል ያስተማሩ ኡፍ ጋሽንትና ሁላችሁም የምትስማሙበት አስተማሪ ነው እንደ ማንኛው፣ ለምን የሚሰጠው ትምህርት ከዛ አልፎ አባትነቱ ከዛ አልፎ እዝነቱ ከዛ አልፎ ሁሉንም ተማሪ ማቀፉ ኡፍ ጋሽንትናም አስወደው ትላል። ስለዚህ ስራቸውን በአግባቡ የሚሰሩ ሰዎች ሪፑቴሽናቸው በደንብ ይቀመጣል። እኔ እንደ ሀገርም ምለው ለዚህ ነው እኮ። ለምሳሌ 50 ዓመት 100 ዓመት የተሻገረ ካምፓኒዎች የሉ ሬፑቴሽን ናቸው። የሆነ ቦታ ይሄድና የሆነ ቦታ ይቆሙበት እንትን፣ ዱላ ቅብብሉ የለም። ዳስ ዋይ ማይ ኔም ዝ ደሚና። እኔ አሁን ለምሳሌ ባባ የሰራው እሱ ነው ይዤ የሚሄደው ምናልባትም፣ ማወራውን ለምሳሌ ከ900 ሺህ ሰው በላይ ፎሎወር አለ በአፋን ኦሮሞ። የሚገርመው የሱሩ ባላወራው እሱ ያስተላለፋቸው መልኮች እርቡን እንኳን አልደረስኩበት ምክንያቱም ለምን መሰለ የእሱ የኔ አየር ላይ አለ፣ መሬት ላይ የወረደው ገና ሁለት ዓመት ነው። እሱ ግን እድሜ ልኩን እዛ ጋር ተቀምጧል። ዳኛው ያከብረዋል። ለምን የዳኝነቱን ስራ በአግባቡ ይሰራል። የሃይማኖት ቦታ ሲሄድ መስጊድ ይሰራል። ከሼኮቹ ጋር በደንብ ተግባብቶ ይሰራል። ትምህርት ቤት ሰርቷል፣ አይተዋል ተቀባይነት ሲኖር ያ የምትሰራቸው ስራዎች ምን ይሆናሉ ማለት ነው? አንተነትህን ያስቀምጣሉ። ለዛ ነው አሁን እኔ የዳሚና ልጅ ነኝ ሲል የአባቴ ጓደኞች ይሄ ቁርጥ አባቱን ነው የሚመስል። ሲመክር ራሱ አሁን አንዳንዴ ፋዘር የሰራው ትምህርት ቤት ላይ ከሶስተኛ ክፍል እስከ አስራ ሁለተኛ ክፍል በየአመቱ እየሄድኩኝ አሰለጥናለው፣ አስተምራለው። ዝቅተኛ ውጤት ሲመጣ ያንገበግበኛል። ለምን ጊዜያቸውን ምናምን አለ ልክ ደግሞ የአባቴ ጓደኞች አይናቸውን ባይ ያቀራል ልክ እንደአባቱ ሆ ለማህበረሰብ ያስባል። ስለዚህ አንዳንድ ጊዜ ሰው ያደገበትን አካባቢ ነው የሚመስለው። ስለዚህ እነዛ ነገሮች ህይወትህ ላይ ምን ያመጣሉ ማለት ነው ለውጥ ያመጣሉ። ኔ አየር ላይ አለሁ። አየር ላይ ሰው ወዶኛል። ምድር ላይ ስወርድ ምን አይነት ሰው ነው? ሶስት ወር ሁሌ በየአመቱ ማለት ነው ክረምት፣ ልክ የልጆቼ ትምህርት ቤት የመጨረሻውን ፈተና እንደተፈተኑ እኔ ቤቴ ለቅቄ እወጣለሁ ቮለንቲር ሪሊ የምሰራው ነገር የተማርኩት ነገር ገብቶኛል፣ እመክራለሁ ብዬ ግን እስካሁን እየተማርኩ እየመከርኩ አይደለም። እያሰለጠንኩ እንዳይመስል እየሰለጠንኩ ነው። እያንዳንዱ መሄድበት ወረዳ፣ እያንዳንዱ ማገኛቸው ወጣቶች በቃ የተለየ ኤክስፒሪንስ ክፍለ ሀገር ላይ ነው። ዲፕ ገጠር ውስጥ ነው የሚገቡት ወረዳዎች ላይ ሁሉ ምን ኤክስፒሪንስ አገኘበት። በጣም የሚገርመው አንዳንድ ይሄ ሶሻል ሚዲያ ፌመስ ህዝብ ነው ምለው ለዛ ነውና፣ እንደዚህ ይዙሃል በቃ ይሄ መቶ ሺህ ሁለት መቶ ይሄ ሺዎች ሲከተል የተለየ ፌመስ ትመስላቸዋል። የእነሱ አካላት መስላችሁ ፎቶ አብሮ መነሳት የተለየ ሰው አድርጎ ይፈጥራል። ግን ወርዳ አብረ ስትበላ፣ አብረ ስታወራ አክሰፕት ዛት። እንደዚህ እንደዚህ የያዙኝ ሰዎች አሉ። አንተና አይደለም ከዛ ሲሉ ኤቭሪቲንግ ኖርማል። ሁለተኛ ደግሞ ወደ በተለይ ልክ ማህበረሰቡ ታች ስትደርስ ውሸት የለም፣ ነጭ ነጩ ነው የሚያውቁት፣ ያላቸውን ይሰጡሃል። እኔ አንዳንድ ጊዜ ሪሊ ሰልፊሽ ነበርኩኝ። እንደ እኔ ከሌለው ነገር ላይ ነው የሚሰጥ በፈጣሪ ዘንድም ይኸውልህ። ሰው መርዳት ማለት ካለህ ነገር ላይ አይደለም ከሌለህ ላይ። ሰው መርዳት የማይችል ሰው ምድር ላይ የለም። እኛ እኮ አሁን ለምሳሌ አንድ ሰው ተቸግሮ ለመስጠት ኪስ ውስጥ ትገባና ያረጀቿን ወረቀት እኮ ነው ከውስጥ የምንፈልገው አስር ብር። ያ መጽዋት አይደለም፣ እርግማን ነው። ማለት አይቻልም እንጂ ከዛ ውስጥ መርጣ ሳንቲም ፈልገህ እሱ አይደለም። እነሱ ግን ከሌላቸው ነገር ላይ ይሰጠዋል። ለምሳሌ ምናምን አሁንና ላይክ አንድ ሳምንት ሆኖኛል ከአንድ ወዳጄ ጋር እዚሁ ስሉልጥ ሪል ስቴት አለው ግቢ ውስጥ ገባንና ናስቲ ያላየህልኝም ቆይታ ልኮ ብሎ ሶሪ ብዬ አብረን ስንገባ ግቢ ውስጥ በሶሻል ሚዲያ የሚያቀኝ ሰው መጣ። ምንም ነገር እኮ ከዛ መጣና፣ እንዴ ደሜና ዛሬ ከየት መጣህ? አለ እሱም በአማርኛ አናገርና እኔም በኦሮምኛ አናግረው ይመናልህ። ወተት አለ በእናትህ እርጎ ትፈልጋለህ ወይስ? አለ አየህ፣ ከዚህ በላይ ስጦታ የለም። እኛ ግን እንደዛ ነን ህዝቡን አናቁ የገጠሩ ከዚህ የባሰ ነው። ባዶ አፍን አትሄድም ይለሃል። እስቲ ያለውን ያለውን ያለውን ያለውን ነገር አውጥቶ ይሰጣል። ሪሊ እኛ እንደዛ ነ ነው ይሄ አሁን እንደዚህ ውርውር ከተማው ላይ የሚለው ምናምን ኑሮ አልገባንም። ስ ይ ሃፒ ያየሁት ነገር ደግሞ የከተማ ሰው ሶሬቱ ሴዳት ከተማ ሞቀሴ ያደለ ከተማ ላይ ነው ተወልጄ ያደግኩት። ደስታ ያለው ግን እዛ ነው

ለአንተ አንዱን ሲሰጡ ለጋስ እነሱ ናቸው። አንተ ለይተህ አምሳ ብርና መቶ ብር እንደዚህ ወይ በመስኮት ሰተህ ለጋስ አይደለም። ከሌላ በቃ የእውነተኛ ለጋስ እዛ ጋ ነው ያለው። በጣም ያስተማሩኝ እሱን ነው። በዚህ ዓመት ክፍለ ሀገር ላይ በቮለንቲር አገልግሎትህ እስካሁን ድረስ የሄድክባቸው አሉ። የዚኛው ዓመት የዚኛው ዓመት ለየት ያለው ምንድን ነው? ከዚህ በኋላ የአስራ ሁለተኛ ክፍል ውጤት ያልመጣለት ተማሪ አያማረር በምንም ተአምር ቢያንስ ከእናቱ ሳንቲም አይጠይቅም። ለነሱም ለራሴም ቃል የገባሁት ይሄ ነው። ምክንያቱም ዩኒቨርሲቲ የገባው ሞራሉም ተገንብቷል ከወጣ በኋላ ነው። እኔ የጊዜ ጥያቄ ነው እንጂ የኢትዮጵያ ተማሪ ከዚህ በኋላ ልክ እንደኔና እንዳንተ ለወንበር አይማርም። ወንበር ስር ስልጣን ማለቴ አይደለም፣ ለመቀጠር። ያ ዘመን አክትሟል። እየሰራ ቢያንስ የደብተሩና የዩኒፎርሙ መቻል አለበት። ምን አይነት ስራ ይሰራል። በአካባቢው የተገኘው ከእናት አባቱ ብቻ አይደለም። አብዛኛው በቃ ውድገታችን እዛ ጋር ነው። በጣም የሚገርም በቃ የምታየው በተለይ አስራ ሁለተኛ ክፍል ውጤት የመጣ ጊዜ ውስጥ መሸከም የማይችለው በተለይ የልጆች አይደለም። የእናቴ አባት ያለኝን ሁሉ ጨርሼበት የትም ሊደርስ አልቻለም። ህይወት እሱ መንገድ ብቻ እንዳልሆነች ከዛም ውጪ ህይወት አለ።